ከመወደው ፍቅረኛዬ ጋር ግንኙነት እንዳቆም የማህፀን ስፔሻሊስት አስጠነቀቀኝ፣ ትላለች እህታችን። በጣም በጣም በጣም የሚያሳዝን ታሪክ ነው ጋይዝ፣ እዚ ጋር አብረን እንስመው። በጣም በጣም አዝኛለሁ። በመጀመሪያ ደረጃ እዚ 18 ዓመት በታች አውት ጌራ፣ እዚህ ፔጅ ላይ ጭራሽ እንድትመጡብኝ አልፈቅድም፣ እንዳትመጡ። ሁለተኛ ነገር ማለት ነው መናገር የምፈለገው ድሮ ትምህርት ይሄ ሮፕሮዳክቲቭ ሲስተም ምናምን ይሄ ስለመዋለድ ምናምን ተማሪዎች እያለን ስንማር ያፈር ነው እንደዚህ እንደዚህ ያለው፣ ይበቃናል። አሁን ይሄ የምንማማርበት ቻናል ነው። እህቴ በጣም አመሰግንሻለሁ። እውነት ደፍረሽ ይህንን ለእኔ ስለላክሽልኝ፣ እንደ እህትሽ አይተሽ ስለላክሽልኝ እግዚአብሔር ያክብርሽ። በቃ ምንም ልላልችልም። እና እባካችሁ ጋይስ በእውነት ነው የምላችሁ እዚህ ጋር ይሄ ብልግና ማለት ብልግና ማለት የሆነ እንዴት ነው እናሽ እንዲትሁን አንቺ እንደዚህ ልጅ ስድብ ነው ብልግና ስለዚህ አደይነት ሁላችንም ብዙ ተባዙ ምድሩን ሙላት እስከተባለ ድረስ ግንኙነት መደረጉ ማይቀር ነገር ነው። መብራት ጠፍቶም ቢሆን መብራት በርቶ በቃ ጣራ ላይ የሚሆን መሬት ላይ እንደሚደረግ የታወቀ ነገር ነው ያልነውት። ስለዚህ አሁን እዚህ ጋር መተን ስንነጋገርበት ከብልግና ምናም መቆጠር የለበትም። ትምህርት ነው፣ ትምህርት። ሌላ አሁን እቺ እህታችን ደፍራ ላከችልን። ስለዚህ ደግሞ ልክ እንደሷ ሆነው ይህንን ነገር ለመላክ ወይንም ደግሞ ይህንን ነገር ለመጠየቅ ወይንም ለማማከል አፍረው ቤታቸው የተቀመጡ በጣም ብዙ ስላሉ ትምህርት ይሆናቸዋል ብዬ ነው ይዤ የመጣሁት በጣም በጣም በጣም በጣም በጣም ነው ማዝ ነው በእውነት በእውነት በእውነት እስቲ አብረን እንስማው እና እህቴ የእኛ ምክር ሰምተሽ ምንልሽን ካደረግሽ እውነት በጣም ጎበዝ ሴት ነሽ የመጣሽውም ለዚህ ነው ብዬ አስባለሁ ኒ ሰላም ፍኖት እኔ ከባድ ነገር ውስጥ ነኝ ይሄን የምጽፍልሽ እያፈርኩ ነው ከቦይ ፍሬንዴ ጋር ሁለት ዓመት ሊሞላን ነው ምን ልበልሽ፣ በጣም መልካም ሰው ነው። ግን አልጋ ላይ በጣም ተጎዳው። ሕክምና ሲሄድም የማፀን ሐኪሙ ባለትዳር ነሽ ሲለኝ ኖ ጓደኛ አለኝ አልኩት። የማደርገው ሴክስ ወጣ ያለ ከሆነ ሲጠይቀኝ፣ እያፈርኩ ኖርማል መሆኑን ነገርኩት። እናም ግንኙነቱን ካላቆምኩኝ ከባድ ሕመም እንደሚሆንና ልጅ የመውለድ ፕሮባቢሊቲ እንደሚቀንስ ነገረኝ። እኔ ደግሞ ጓደኛዬን በጣም ወደዋለሁ። እናም ከኔ በፊት በነበረው ሪሌሽንሺፖች ብዙ እንደማይቆዩለት እና እኔ በጣም እንደምመቸው ይነግረኛል። ምን ትመክሪኛለሽ እህቴ? እኔም ነፍሴ እስኪወጣ እወደዋለሁ። የደስታዬ ምንጭ ነው፣ ያረካኛል። ካጣሁት መኖር አይመስለኝም። የጤናዬ ጉዳይ አስቸኳይ ነው። አንድ ነገር በሉኝ በፈጣሪ ትላለች። ጉድ ያስብላል። እናቴ ከራስ በላይ ነፋስ ነው። ወደ ሳይንሱ ስንመጣ ማለት ነው ሶስት ነጥብ ስልሳ አንድ ኦር ስልሳ አካባቢ ነው፣ አቨሬጅ አቨሬጅ የፒነስ ወይም የወንድ ልጅ ብልት ሳይዙ ማለት ነው። አቨሬጅ ሳይዙ ሶስት ነጥብ ስልሳ አንድ ነው። ሶ ኢሬክት ኢሬክት ሲያደርግ ማለት ነው። ኢሬክት ሲያደርግ አምስት ነጥብ አስራ ስድስት ፋይቭ ፖይንት ሲክስቲን ሳምቲንግ ላይክ ዳት ነው። በቃ ኢሬክት ሲያደርግ ማለት ነው። ሶ የዚህ ልጅ ከዛ ቢበልጥ ነው አታክ እያደረገሽ ያለው እና የብዙዎች የብዙዎች ላይ የሁሉም ሰው ይለያያል። ገባሻ? ወንዱም ሴቱም በግንኙነት ሰዓት ኮንፈርት የሚነሳሳ ይኖራል። በዛ ሰዓት ቁጭ ብሎ ተነጋግሮ የማይሆን አይነት ነገር ከሆነ ሰላም ተባብሎ መለያየት። ብዙ ጊዜ ደግሞ ብዙዎች በፖዚሽን በምናምን አርካት ሲዌሽን ይፈጥራሉ። የታወቀ ነገር ነው። ግን ስልሽ በአንዱ ፖዚሽን ካልተመቸና ካመመው ር ሳምቲንግ በሌላ ፖዚሽን ይቀየራል ምናምን። ሀኪም ግን ዛሬ ላይ ሐኪም እህቴ ሆይ ከዚህ ጓደኛሽ ጋር አቁሚ ብሎ ከነገረሽ ምን ትጠብቂያለሽ? ከራስ በላይ ነፋስ ነው ያለው። ከራስ በላይ ቦይ ፍሬንድ ነው እንዲ ያለው ከላስ በላይ አንቺ ፍቅረኛ ነው እንዲህ ያለው። ዋይ ውድ ዋና ሀርት ዩር ሰልፍ አቴን ደ አንቺ ፊስቱላ ቢይዝሽ ከአንቺ ጋር የሚያድር አንቺ እስቲ ቆይ ልታገሳት የሚል ይመስልሻል? ሌላ እንደ አንቺ አይነቷ ዋን ጋር ደግሞ ይሄዳል። ይኖትስ ይህም ማውቅ አለብሽ አንቺ ብትታመሚ ኢንፌክሽን ቢይዝሽ አያገኝሽም። ትንሽ ይስት ኢንፌክሽንሰም ይሄ ፈሳሽ ምናምን የሆነ ህመም እንዳለሽ እና የሆነ ችግር ላይ እንደሆንሽ ቢያውቅ ለራሱ ይፈራል ለጤንነቱ ወይ ከማጋተኝታ አይሆን ነው የሚልሽ እሺ በኔ በኔ ብልት ጥልቀት ምክንያት እችልሽ ተበላሽታለሽ ብሎ አያዝንልሽም እና አያስታምምሽም ሙቅ ምናምን ይሄ ውሃ ፈሳሽ ነገር አይሰጥሽም ስለዚህ አሁን ራስሽ ሴቶች እራሳችሁን ውደዱ እንጂ ከራስ በላይ በቃ ነፋስ ነው ሀኪም ነገረሽ እኮም እንዴ ሀኪም ወይም መድኃኒት ጠጪ ስለዚህ መድኃኒቱ ከዚህ ሰው እየጋር ማቆም ነው ታቆሚያለሽ ሌላ ቦይፍሬንድ ጋር ትቀጥያለሽ እንዴ በመሰረቱ ትክክለኛ ነገር አለ ማል፣ እዚህ ጋ እየተነጋገርን እየተፈጠረ ያለው እና የኒት ልክ ዋትስ ሀፕንን እንደ ለምን ብለሽ ነው ለምን ብለሽ ለምን ብለሽ ነው ራስሽን የምታጭው? አብደናሉ። የኛ ሴቶች እንዴት ነው ቅድሚያ ከራሳችን በላይ የሆነ ሰው የምንወደው? ራስሽኑ ሰልፊሽ ሁኑ ማለት አደለም፣ ራሳችሁን ፍቅር ስጡት። ፖናኒሽን ጊቭ ኢት ላቭ፣ ስፔሻሊ ዮር ፖናኒ ኢዝ ዮር ላይፍ። ልጅ የምታገኝበት ነው ልጅ ልጅ አትፈልጊም። እሱ ከሆነ ጊዜ በኋላ እንደው ተዋዳችሁ ተፈቅራችሁ እንኳን ቢቀጥል ልጅ ይፈልጋል። ስለዚህ ልጅ ፍለጋል ሌላ ሴት ጋር ሄድ ይወልዳል። ይህን ታውቂያለሽ። የምን ሞኝነት ነው? ዋይ ፎ ስታፍ ሶሪ። የምትወጁ ሰው ነው፣ በስነ ስርዓት አስረድተሽ ከፈለሽ ሐኪሙ ጋር እጅ ለእጅ ተያይዛችሁ ሂዱና ሐኪሙ ጋ ሄደሽ ንገሪው። አስፈላጊ ከሆነ በውስጥ ደውይልኝ፣ እኔ እነግረዋለሁ። ምንም የሚያስፈራ ነገር የለውም። ይሄ የሕይወት ጉዳይ ነው እንዴ ጄ ር የር ይና እ ን ት ስ ት እና ያረካኝ ያልሽው ነገር ማለት ነው። እናቴ በሳይዝሽ በሳይዝሽ ጫማ እና ልብስ ስንለካ በሳይዛችን አይደለ በሳይዝሽ ይመጣል። ተረጋግተሽ ጠብቂ እና እናዬን እናንዬ ጠብቂያት እንጂ እንደዚህ በሞኝነት ራስሽን አሳልፈሻት እንደ ጭ እ ራስሽን እያጣሽ ነው ማርዬ። መውደድ አለሁደ ይናየይምናንዳ ታረቅ። እንደውም ሐኪሙ ካለሽ በኋላ ተኝተሽ ሆ ባያቆም ቆንጆ፣ በሰላም ንገሪው፣ ወንድምናት መሆን እንችላለን በይ። እንደ ከባድ ነው። አሁን እኮ ሪሌሽንሽፕ ላይ ናቸው። አሁን ቦይ ፍሬንድ ነው። እሺ፣ ግንኙነቱ ቀጥሎ ብትጋቡስ ብትጋቡስ የዘላለም ቁስል ልትሸከሚ ረስ ከጋ ብቻ ማይደርስም ይሄ ነገር። ተይ ትበላሻለሽ። ተይ ትበላሻለሽ። ነገሬሻለሁ። ተይ ጉድ ትሆኛለሽ። ይሄን ሰውዬ በሰነ ስርዓት በሰላም አዲዮስ ብለሽ ሸኝ። የእውነት ነው ምነግርሽ። እንግዲህ እግዚአብሔር እኮ ዝም ብሎ አልፈጠረውም። ለእሱም እንግዲህ አንድ ሳይዝ ትኖረዋለች። እንደምረዳው እንግዲህ ግን ኢትስ ኦቨር ዳት ኤጅ ጋ ዳይ ብራ ጋ ዳይ ብራ ዳይ ኒ ወይስ ስትረች አፕ እንደዚህ ደ ስትረች የሚያደርጉ ደግሞ ያን ዲፕ ሊወስዱ የሚችሉ ደግሞ ሊኖሩ ይችላሉ እንግዲህ ያናቀን ፈጣሪ ነው የሚያውቀው በሳይንሱ ነው እኔ የተናገርኩት በሳይንሱ ካነበብኩት ነው እንግዲህ ካደረግኩት ነው ይሄ ያልኩሽ ሀኪሙ ግልጽ አድርጓ አልነገረሽም እንጂ ግንኙነቱ እንድታቆም የነገረሽ ዳስ ነው ዮር ሳይዝ በቃ ኢትስ ሁርቲንግ ዩ ምናልባት ዲፕ ኢንሳይድ ገብቶ ምናምን ነገር መነካት የሌለባቸውን ነገሮች እየነካካ ስለሆነ ልጅ የመወለዳ ፕሮባቢሊቲ ፕሮባብሊቲ ሽቀንሳል የተባልሽው እናቴ ይመች ቀይ እና ጋይስ ወዳችኋለሁ። ሼር ኮፒ ካድርጉ። እንደሷ አይነት ቤታቸው ታምቀው ዝም ብለዋጥ አርገው የሚኖሩ ሰዎች ስላሉ ይሄ መልዕክት እንዲደርስ በደንብ አርጋችሁ አዳርሱላቸው። ወዳችኋለሁ። እህቴ ጎበዝ ነሽ፣ አክብሬሻለሁ። ይህሽ ስለመጣች ግን የእኛ አመክር ስሚ። ኮመን ሴክሽን ላይ መታችሁ ጋይስ ፕሊዝ። ይሄ ከባድ ነገር ሳይሆን ፍቅር ሰጣችሁ የማይሆን ነገር መሆኑን ነግራችሁ ካለችበት ሲዌሽን እንድትወጣ አድርጓት። ወዳችኋለሁ ጋይስ ሬስፔክት ፒሳ